ሰምቶ ኖሮ ከመጀመሪያው ተነግረኝ ነበር። ከየትኛው ከመጀመሪያ? ምን እናንተ ምንም ነገር የለም ሊኖረንም አይችልም። በቃ አታስጨንቀኝ። ታይኑኑ በጣም እያስከፋሽ፣ ሂድልን፣ ከዚህ አይገባ። ስለዚህ አብሬሽ ይመለብሽ ወደዛ ፍቅረኛ ፈልግ፣ እኔ ምንም አይደለውም። እሺ በአሁኑ ይህን እንድታደርጊ ያልፈቀድልሽ እጅ ይዝሽ ትቆሚያለሽ ካልሆነ ደግሞ እጅ ምንም እንደሌለ ነግረዋሉ ምን እየሆንክ ነው ቆያንተ ከምት ጀምሮ ነው እንደዚህ መሆን የጀመርከው ከመቼም ብቻ እኔም በድብ መቅረብ አለብሽ እኔን መመልከት ያለብሽ ምክንያቱም ነው የሰጠሁሽ ጊዜ እያለቀ ነው ውሳኔ ሽን ለእኔ መንገር አለብሽ የፈለግከው ነገር ማለት ትችላለህ ለእኔ ጉዳይ አይደለም ተግባባል ጉዳዩ ሽማ ነው በኋላ ለማደርገው ነገር ሀላፊነት አልወስድም ምን ልታደርግ ነው የሀብት ድርሻ እፈልጋለሁ። አንተ ቋታፍ ለም እንዴ ቆይ እንዴ ድፍረን ድርሻ የምጠይቀኝ? እንደዛ ካልሆነ ደግሞ ቤቱን ለቃችሁ ትወጣላችሁ። የቤተሰቦች ቤት ነው፣ ይህንን አትርሽ። ምንም አታመጣም። ይህንን ወቅሽ እኔንም ምንም ማድረግ አልችልም። ሄለን ብዙ አትፍ ጨርጫል። ካልሆነ የሚደርስብሽ ነገር ጥሩ አይሆንም። ስለ አንቺ እያንዳንዱን ነገር አውቃለሁ፣ ምን አይነት ህይወት እንደነበረሽ ጭምር። ሌላም ብዙ የማውቃቸው ነገሮች አሉ። ስለዚህ ብንስማማል። አንተ መቀባጠርህን አቁምና ከክፍል ይውጣ። ቆይ ትንሽ ያበዛውን መሰለኝ። ምን አይነት ድፍረት ነው? ነገሩን በሰላም ፈታውሻል። እያስፈራራኝ ነው። እያስፈራራውሻ አለ። ግን እውነቱን ማወቅ እፈልጋለሁ። ስማ ስለምን እንደምታወራ ምንም አላውቅም። እርግጠኛ ነሽ? አታውቂም? አዎ አላውቅም። አሁን ከዚህ ይውጣ። ያንን ማድረግ አልችልም። ከዚህ መውጣት አልችልም። ልታስርጭኝ እሺ፣ ቆይ አንተ እዚህ ምን ታደርጋለህ? ሄደሃል ነበር እንዴ? ተመልሼ ያስፈራራኝ ነው። ለመስራት አይኖርህም። ስራዎት ምንድን ነው? እኔ እኮ ስራት ነው የጠየኩሽ አሉት። ትማኝ፣ አንተ ልጅ ሁሉን ነገር የማብራራት ግዴታ የለብኝም። በቃ ተወኝ፣ አትቸግቸገኝ እንደ ሄለን በህፃናቶች ላይ የምታደርገው ነገር ታወቀባት። አዶናይ እያስፈራራት ይገኛል። የቤሉል እና የኑኖ ጉዳይ አልቆለታል። ኤልሻዳይ ሁሉንም ነገር ለቤሉል አስረድተዋለች። ኑኖ እንደተመረዘች እና የኤች አይ ቪ ተጠቃሚ እንደሆነች ተናግራለች። ታዲያ እያንዳንዱ ነገር ቤሉል ሲያውቅ ምን ይፈጠር ይሆን? አሁን ላይ ኑኑ የሆነ ሰው እንዳስፈራራት እና ከቤሉል እንዲትርቅ ያደረጋት ሰው እንዳለ ቤሉል አውቋል ግን ኑኑን ሲጠይቃትና ሊረዳት ቢሞክርም እሷ ግን ማስረዳት አልፈለገችም። ኑኑ በቃ ከሱ መራቅ ነው ያለብኝ ብላ ወስናለች። በእርግጥም አሁን ላይ ካዶናይ ጋ መሆን የፈለገችው ቤሉል ከሱ አንድ ርቅ ስለፈለገች እንጂ አሮን አይናት ፈልገውም። እናም እሷም የምትወደው በሆኑ ቤሉልን ይመስላል። ሁልጊዜ ከሱ ጋር ስትሆን ደስተኛ ናት። ደግሞም በአጋጣሚዎች ሁሉ ከቤሉል ጋር ስትሆን ሳቂታማ ትሆናለች። በእርግጥ አሁን ላይ ፈተናዋ ቢበዛም እንኳን ኑኑ ግን አንድ ቀን የእሱ እንደምትሆን ግልጽ ነው። የሆነ ቀን እውነታዊ ይወጣል ቤሉል ኑንያትን እንደዚህ እንደሆነች ካወቀ በኋላ ወይ ምርመራ ይወስዳትና እውነታው ይታወቃል። የሄለን ሴረኝነትና ግፈኝነት እየታወቀ ነው። ቤሉል ከአባቱ ሞት በኋላ ሄለንን በጣም ያምናትና ይወዳት እንደነበረ ነው። አሁን ግን በናሆን ምክንያት የምትወሉበትንና ከማን ጋር እንደምትሆን በአይን በብረቱ አይቷል። ይህንን ካየ በኋላ ምን አይነት ሴት ነች? ለካስማ የታመን ሰው ነው ያመንኩት። ደግሞም እንዴት ነው እንድታስመስ የቻልሽው ለካ እስከ ዛሬ አላውቀሽም እያለ ለራሱን ሲወቅስ ነበረ ኑንያት በተደጋጋሚ ቤሉልን ከኔ ራቅ ብላ ብታስጠነቅቀውም አሁንም ከሷ ሊርቅል ባለመቻሉ ነው ከእሱ ጋር እንደማትሆንና አዶናይ ፍቅረኛዋ እንደሆነ እሱን ለማስቀናት ብላ እንደሆን ከእሱ ጋር የሆነችው ነግረዋለች ታዲያ ወደፊት ምን ይፈጠር ይሆን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሮት። እንግዲህ ልኑኒትና ቤሉል በአንድ የሆኑ ያምራሉ የምትሉ በላይክ አሳዩኝ፣ ላይክ ገጩኝ። አዶናይ ታዲያ እስከ ዛሬ ሲመኘውና ሲፈልገው የነበረውን የኑኒያትን ፍቅር ዛሬ ላይ ያገኘ መስሎት ነበር። ግን ደግሞ ኑኒያት እያስመሰለች እንጂ ቤሉልን ለማራቅ ስለፈለገች ከሆናለች ግን፣ እሱ የእውነትም እኔ ወድሻለሁ ብሎ እስከ ዛሬ በድብቅ ሲያፈቅራት የነበረውን ንያትን አሁን ላይ በግልጽ ነግሯታል። ግን እሷ አንተ ምን ሆነ ነው? እኔ ቤሉል ከኔ እንዲርቅልኝ እንጂ አንተን ፈልጌህ ወይም ወድጅህ አይደለም። አንተም ቢሆን እኔ ምንም ነገር እንደሌለን ውስጣችን ያውቀዋል። ለምንድን ነው የምታስመስለው? እያለችም ጠይቀው ነበረ። አዶናይ ግን በጣም እንደሚያፈቅራት በተደጋጋሚ እየነገራት ነው። ግን በፍጹም ምክንያት ይሄ ነገር ሊገባት አልቻለም። አዶናይ የደረሰበትን ሁሉ ለሄለን ነግሯታል። ሄለንም ግራ በመጋባት ስለምንድን ነው የምታወራው እያለች ነበረ። አንቺ ከሜቶዲኖ ህጻናትን መርዳት የጀመርሽው፣ ደግሞስ የህፃናት መርጃ ድርጅትሽ የት ነው ብሎ በጥያቄ አፋጧታል። ሎሊትም ነገሩ ግራ ቢያጋባት፣ አንተ ልጅ ዛሬ ጠጥተሃል ወይ? ምን ሆነ ነው እንደዚህ የምትሆነው? ምንድን ነው የምታወራው? እያወራ ያለው ነገር ሊገባኝ አልቻለም፣ በማለት ነገሩን በማወሳሰብ ጀምረዋለች። አዶናይም እርግጠኛ ሆኖ እኔ በመረጃ እና በማስረጃ ነው እትዬ፣ በጣም ነው ማምንሽ። ስለዚህ ስለ ህጻናቶቹ እያንዳንዱን ነገር ልታስረጅ እንግድል ይሻል፣ አለበለዛ ግን ሁሉም ነገር ይፋ ይሆን እና ለቤሉ ላስረድቸው ነገሩ ዝብርቅርቅ ይላል ብሎ አስፈራርቷታል። ሄለንም ግራቢ ገባት። ምንድን ነው የምታወራው እያለች በድጋሚ ብትጠይቅም ነገሩ ገብቷታል፣ ግን ለማወዛገብ እና ነገሩን ለመደባበስ ፈልጋ ነበር። አዶናይ ግን አደባብሶ ሊተዋት አልፈለገም። እናም ከቴዲ ጋር ሄዳ ገጠራማ ቦታ ላይ ትኖራለች። ከእያንዳንዱ ሰዎች ጋር አውርታ ነበር ህፃናታችንን እንደምትረዳና እንዲሁም ደግሞ አንዳንድ ለህፃናት ላመጡ ሰዎች ድጋፍ እንደምትሰጥ ተናግራለች። ያንን ደግሞ መኮ ነበር ያወቀው። ለመኮ ሁሉንም ነገር ስላስረዳው እና ሁሉም ነገር መኮ ስላወቀ ነገሩ ግራ ቢገባው ነበር ላዶኒ የነገረው። አዶናይም በጊዜው ትንሽ ግራ ቢጋባም ግን እያንዳንዱ ነገር ማውጣትና መጣራት ስላለበት መኝታ ቤቷ ጋር የሆነ ሪከርድ የሚያደርግ ነገር ስላስቀመጠ አሁን ያወራችውን እያንዳንዱ የምታወራውን በሪከርዱ ሰምቷል እና ይቺ ሴትዮ አስመሳይ እና የሆነ ተንኮል እየሰራች እንደሆነ ገብቷቸዋል። በእርግጥ አሁን አዶናይ ብቻ ሳይሆን ቤሉልም ሄለን መጠርጠር ጀምሯል። አዎ እቺ ሴትዮ እስከዛሬ ሳላውቃት ነበረ። እናት ናት ብዬ አምናት ነበር። ለካስሷ ናሆም እንዳለው እያስመሰለች እና ለእኛ ለአባቴ ገንዘብ ብላ ነው እኛ ጋር ያለችው። አባቴ ከመሞቱ ከቀናት በኋላ እሷ ከሌላ ወንድ ጋር ውጭ መገናኘት ጀምራለች። ስለዚህ ይቺ ሴትዮ አስመሳይ ናት። እስከዛሬም ያመንኳት አጎቴን ባለመስማቴ ነው። አጎቴ እያንዳንዱ ነገር ትክክል ነው እና ከዚህ በኋላ ነገሩ ይጀመራል ብሎ በሄለል ላይ ያለውን እምነት አጥቷል። ከዚህ በኋላ ምን ይፈጠር ይሆን ሄለንስ ማን ነው የሚያምናት እያንዳንዱ ሰው እየነቃባት ነው ቀስ በቀስ እስከዛሬ ስለ እሷ ማንነት እና ምንነት መሲና መሲ ብቻ ነበረች የምታውቀው ለሁለተኛ ጊዜ ደግሞ ኑን ያታወቀች ያቺ ሴት መጥፎ ሴት እንደሆነች እስከዛሬ እትዬ ጥሩ ሰው ናት ከማለት ውጭ ምንም አታውቅም ነበረ አሁን ግን እዛ ቤት ጥሩ ሰው እንደሌለ እያወቁ ነው እናም በባለፈው በተፈጠረው ነገር ሄል ሄለን በተናገረችው ነገር የኑንያት እናትን በጣም ተቀይሟታለች። አይን አለም ታዲያ ለዘመናት ጥሩ ሰው ናት እያለች ስትመሰክርላት ነበር። በእርግጥ ነገሩ ባይዋጥላትም አሁን ቢሆን እቺ ሴትዮ እሷ ቤት እስካለን ድረስ ምንም ቢሆን ምንም ልታስቀይመንም ባታስቀይመንም ጥሩ ሰው ናት፣ ቤቷ እስካለን ድረስ ተከባብረንና አክብረን መኖር አለብን ብላ በዚህ ልጆቿን አሳምናቸው አለች። እሷም እኮ እኛ ሰፈር ያሉት ልጆች እየጠበቁች ነው። እናም ሴትዮዋ የት ገብታ ነው ለምን አጠራልንም? እያሉ እኔም በጥያቄ እያፋጠጡኝ ነው። እትዬ የምትየው ነገር ካለ ለሰዎቹ መልስ መስጠት አለብሽ ብሏት ነበር። አዶናይም ታዲያ ይሄ ምንድን ነው? እኔ ያለ አንድ ነገር ያለ አንድ ምስክር አልመጣሁም። ስለዚህ ስለ ልጆቹ አንድ ያንዳንዷ ነገር አስረጅኝ በማለት ያፋጠጣታል። ሄለን ነገሩ ግራ ቢገባት እና እንዴት እንደተደረሰበት ባታውቅም አዶናይን ምን ብላ ማሳመን እንዳለባት ግራ ገብቷታል። አዶናይ፣ አታይኝም እንዴ? እኔኮ ሐዘን ላይ ነኝ። ድሮ ጓደኛዬ ህፃናት መርጃ ድርጅት ነበራት። እናም ከመሞቷ በፊት እኔ እንዳገዛትና ከእሷ ጋር እንዲሰራ ትረዳኝ ነበር እናም በሰዓቱ በድንገት ህይወቷ ስላለፈ ያን ነገር እኔ ማስቀጠል እንዳለብኝ አስረድታኝ ነበር፣ እና ያንን አይቶ ነው። ስለዚህ አሁንም ስራውን እንቀጥላለን፣ ሌላውን ደግሞ ሌላ ጊዜ ያስረድሃለሁ። አሁን ሀዘን ላይ ነኝ አታየኝም ወይ ብላ ለመሸውድ ሞክራለች። አዶናይም አይ ህትዬ፣ ይሄ ነገር እንዲህ በቀላሉ ምታውሽ ነገር አይደለም። ስለዚህ እያንዳንዷ ነገር ማወቅ ፈልጋለሁ። ለዛሬው እሺ ይበቃል፣ ግን ሌላ ጊዜ ይሄን ነገር በደንብ በማብራራት እንድታብራሪልኝ እፈልጋለሁ ብሏታል። ናሆምም ስልክ እየደወለ አለበለዚያ የንብረቱ ተካፋይ አድርጊኝ፣ ካልሆነ ግን ቤቱን ለቀሽ ውጪ። ያ ቤት ያንቺ ሳይሆን የኔ የቤተሰቦች የቤት ነው። ያ ቤት እኔ ወርቅ ያድጌበታለሁ። ስለዚህ ለአንቺ ሊገባሽ አይችልም። የእኔና የኔ ብቻ ነው። የኔና የእህቴ ነበር፣ እህቴ ደግሞ የለችም። ስለዚህ የኔና የቤሉል ብቻ ነው ያ ቤት ሊሆን የሚችለው። አንቺ ጓዝሽን ሰብስበሽ ከነኮተትሽ ውልቅ ማለት አለብሽ፣ አለበለዚያ ጉድሽን ነው የምዘረግፈው እያለ ያስፈራራታል። ሄለንም የፈለገውን ማምጣት ትችላለች። እኔ የዚህ ቤት ወራሽ እና የእኔ ንብረት ነው። አንድም ነገር ውርስ አታገኝም። ዓርፈህ ተቀመጥ። አጉል በምኞትና ራስህን አትሸውድ። የራስ ጉዳይ። ከዚህ በኋላ እኔ ምንም ልልህ አልችልም። ይሄ ነገር ግን የኔና የኔ ነው ብላ እንድታምን አድርጓታል። ግን ቤሉልም ሆነ አሁን እሷ ለሀብትና ለንብረት እንደሆነ እዛ ቤት ያለችው በደንብ ተረድቷል። በአይኑ ያየውን ነገር ማመን አቅቶታል። እና ናሆምም ከዛ ቤት ካልወጣሽ በቅርቡ ውርደት ሽንት ሽከናነብ ያለሽ እያለ ያስፈራራታል። ቴዲም የእሷ ቀኝ እጅ የነበረው ነበር። አሁን ግን ሀይ አረፍ ለራስሽ ራስሽ እንችለሽ ኑሪ፣ እኔን ከህይወትሽ አውጭኝ፣ እርሽኝ፣ የራሴ ህይወት መኖር እፈልጋለሁ ብሎ ትቷታል። ታዲያ በዚህ ሰዓት ማን ነው የሚያግዛት? ቴዲን ያግባባች መስሎት መሲ ከእሷ ጋር እንዲሰራ አድርጓ ነበር። ግን መሲን በስራው ተስማምታለይ። ቴዲንም ከሄለን ሳታዬ እና ፈቃደኛ ሳትሆን በድብቅ ልታገኘው ሊያወሩ ተስማምተዋል። ከዚህ በፊት ቃል ገብተሽ ይልኛል። ማን ልሁን፣ ምን ልሁን፣ ላትሸሽኝ እና ላትረቂኝ ቃል ስለገባሽልኝ ለአንዴና ለመጨረሻ አድርሰሽ ልታወርኝ ይገባል ብሏታል። መሲም በዚህ ነገር ተስማምታለች። ግን ይህን ነገር ለታዱ ስትነግራት፣ መሲ እባክሽን ራስሽን ጠብቂ። ይቺ ሴትዮ ጭራቅ ናት፣ ታውቂያለሽ። አንቺን ብቻ ሳይሆን ቤተሰቦችሽን የሚዛ ገደል ልትገባ ትችላለች። ስለዚህ እባክሽን፣ ቴዲም ቢሆን የሷ ቀኝ እጅ ስለሆነ ምንም ነገር ከነሱ መጠበቅ አይገባሽም። ለምን አርፈሽ አትቀመጭም? ብላይ የምከረች አልነበር እነሱንም አሸንፈው ከነሱ ጋር በመስራት ነው። እናም ታዱ እራሴን ጠብቄ እስከ እንደ ዛሬው መስራት እችላለሁ። ከነሱ ጋር ከሆንኩ ደግሞ እነሱን ማሸነፍ እንችላለን። እውነታው አንድ ቀን ይወጣል በማለት ተስፋ አድርጋ ቴዲን ለማገኘት ወስናለች። አዶናይ እና ሄለን ገና ጉዳያቸውን አልጨረሱም፣ ይቀጥላል። አዶና ይህን ነገር ካልነገረችው እንደማይፋታት ነግሯታል። የዛሬው ቪዲዮ በራሷ ጊዜ ትምህርቷን በማቋረጧ እያስፈራራት እና እንደሆነ ገንዘብ እንደሚቀበላት ብታስብ ምን ማድረግ ብታስብም ሊመጣላት አልቻለም። ልጁ ቤት ድረስ መጥቶ ሀዘን ላይ ስለሆንሽ እሚተው ይመስሎሻል ወይ ለምንድን ነው ያልወጣሽው እያለ ደጋግሞ ሲነግራት ነበር። እናም አሁንም ቢሆን ገንዘብ ካልሰጠሽኝ ማሳየሽ አለሁ፣ ጉድሽን በሙሉ ለቤተሰብሽ እናገራለሁ። እናትሽ ደግሞ በጣም ቀለል ያለች ስለዚህ ጉዲሽን ስሰማ ማየት ፈልጋለሁ እያለ ሲያሾፍባት ነበር። ከዳኒ ጋር ልታጣላው ና ዳኒን የነገረችውን ነገር በሪከርድ ሲያሰማት ሄልሻዳይ በጣም ደንግታ ነበር። ግን ደግሞ ሄልሻዳይ የእሷን ነገር ጥታ ኑንያት ላይ ያተኩራለች። የራሷ እያረረባት የሰው ታማሰዳለች እንደሚባለው የኑንያትን ጉድ ለማውጣትና የኑንያትን ነገር ለመናገር ቸኩላለች። በአሁኑ ያው እሱ ሁሉንም እንዲያውቅና የተጻፈውን ደብዳቤ ለቤሉል ልትሰጠው ተዘጋጅታለች። ቤሉልም ምንድን ነው ነገር የምታራዝሜው፣ የሆነውን ነገር አትነግሪኝ ሞ እያላት ነበር። ግን ደግሞ ኤልሻዳይ አይ፣ ራዘ ባይነ ማየት አለበት። ደግሞም ቃል ግባልኝ ለማየኝ ለማት ነግራት፣ ምክንያቱም እናት ይሄን ነገር ማወቅ የለባትም። ለማንም እንዳትናገር ሚስጥር ነው ብላ በተደጋጋሚ ነግራኛለች፣ እና ምባክህን አትናገር ብለዋለች እኔ ቃለ ምገባው ምንም ነገር የለኝም። መናገር ካለብሽ ንገሪኝ። ደግሞ አንቺ ካየሽው ለምን አትነግረኝም? ለምን ወረቀቱን ትሰጭኛለሽ? እያላት ነበረ። እሻዳይም በአይን አይቶ ማመን እንዳለበት ስላወቀች እና ሁሉንም ነገር መረዳት እንዳለበት ስለፈለገች እሶ ሰጥተዋለች። ወደፊት የስለ ኑኑ ያት ሲያውቅ ምን ይፈጠር ይሆን? ሄለን አሁን ነገሮች በሙሉ ግራ ገብተዋታል። ናሆም ካየ ደወለ። ከቤት ካለቀቅሽ ወይም ደግሞ የድርጅቱን ድርሻዬን ካልሰጠሽኝ ስለ አንቺ ሁሉንም ነገር ስለማውቅ እያንዳንዱ ነገር አወጣዋለሁ እያለ ያስፈራራታል። በእርግጥ ናሆምን ምን የሆነ ወጥመድ ውስጥ ማስገባት ትፈልጋለች። ቴዲ ስላላገዛትና ቴዲም በናሆም ላይ ያሰበው ነገር አንድ ነገር አለ። ግን ደግሞ ሄለን እያገዛት አይደለም በአሁኑ። እናም ናሆም ምን እያሰበ ይሆን? ደግሞስ ምን ብሎ ይሆን? አሁን ላይ ቴዲ እና ናሆም ውስጡን ያውቃሉ። ስለ ቴዲ እያንዳንዱ ነገር ናሆም ያውቃል። ቴዲም ስለ ናሆም የሆነ የሚያውቀው ነገር አለ። እናም ወጥመዴ ውስጥ ገባህ እያለ በራሱ ሲያወራ ነበረ አዶናይ። በአሁኑ በሄለን ላይ ያደረገው ነገር ጥሩ ይመስላል። ቢያንስ ብዙ ልጆችንና ሕፃናቶችን መታደግ ይችላል። ሁሉንም ነገር እውነታ አውጥቶ ከዛ በኋላ እንግዲህ ምን ይፈጠር ይሆን? ሄለን በአሁኑ በጣም ከባድ ችግር ውስጥ እየገባች ይመስላል። ገነት ወይም ደግሞ የኑኒያት እናት በአሁኑ የአብየሉል ቤት ሊከራይላት እንደሆነ ለሄለን ነግራታለች። በእርግጥ የኑኒያት እናት በጣም ደስተኛ ብትሆንም ለሄለን ምንም ነገር አለመንገድ ስላልቻለች ስትነግራት ትንሽ የተወዛገበ ነገር አለው። ሄለን ቤት እንዲከራይላቸው ከራይላቸው መሆን እንዲገዛላቸው አልፈለገችም። እንዴት እኔን ትተሽ ትሄጃለች? በበቀደም ስላስቀየምኩሽ ነው ወይ ብላ ልታስራት ሞክራለች። በእርግጥ ዓይን አለምም አሁን ላይ ትንሽ ስለከበዳት እና ቤት ውስጥ በተፈጠረው ነገር ስለደበራት ምንም ነገር ማድረግ አልችልም ብላ ነበር። ግን ደግሞ ሄለንም መቀየም የለብኝም፣ የክፉ ቀኔ ናት፣ ደግሞ እሷ ቤት ነው ያለነው እያለችም ትንሽ ውለታ ስላሰራት አሁንም ቢሆን ሄለን የምትላትን ነገር ለመስማት ዝግጁ ናት። ሄለን ለራሷ ጥቅም ስትል ነው ዓይን አለምን እዛ ቤት እንድትቆይ የምታደርጋት። ምክንያቱም መሲህ የምታውቀውን ጉድ ከዘረገፈችው የሆነ ቦታ ላይ ችግር እንደሚፈጠር ስለምታውቅ ነው። የዛሬው ቪዲዮ በዚህ ነው ያለቀ። በቀጣይ ቪዲዮ እስከምንመለስ ቸር ሰንብቱ። ብዙ ስለምትከታተሉኝ ከልብ አመሰግናለሁ። ቪዲዮው ላይክ ይደረግ።